እሺ ህይወት፣ በድጋሚ ያደረግነው ምርመራ ውጤት ተመሳሳይ ነው። እንዳንቺ ደግሞ ሐኪምን የሚረዳ ታካሚ ሲኖር ስራችንን ያቀለዋል። አመሰግናለሁ ዶክተር። ያው ሳልደነግጥ ቀርቻ አይደለም ግን፣ አንዴ ከሆነ በኋላ መፍትሄው ላይ ማተኮር ይሻላል ብዬሽ አስቤ ነው። በጣም ጥሩ። ምርመራው የሚያረጋግጠው የማጸንበር ካንሰር እንዳለ ነው። ስር ሳይሰድ በፊት ህክምናውን አድርገን ውጤቱን ስላወቅን ወደፊት የምናደርገው ህክምና ላይ እንማከላለን። የማጸንበር ካንሰር በአመት ከሰባት ሺህ በላይ ሴቶችን ያጠቃል። ከነዚህ ውስጥ ደግሞ አምስት ሺህ የሚሆኑ ሴቶችን ህይወት ያሳጣል። ይህ የሚሆነው በየጊዜው ምርመራ ካለማድረግ፣ ችግሩ ከተባባሰ በኋላ ስለሚደረስበት ነው። ተስፋ ላስቆርጥሽ አደለም። በጊዜ ምርመራ ማድረግሽን ለማድነቅ ነው። አሁን አየሽ፣ የተሻለ ሕክምና ለማድረግ ጊዜ አግኝተናል። ገብቶኛል ዶክተር። እሺ ከዚህ ቀጥሎ ያሉኝን ደግሞ የሕክምና አማራጮች ባውቅ የተሻለ ውሳኔ ለመወሰን ይረዳኛል ብዬ አስባለሁ። እዚህ በእኛ ከተማ አቅም የሚሰራ ሕክምና አለ? ወደ አዲስ አበባ ሂጅ። የሌሎች ባለሙያዎችን ሀሳብ ፈልጋለሁ የምትይ ከሆነና የሌሎች አማራጮችን ህክምናዎች የምትፈልግ ከሆነ ሪፈር ልጽፍል ይችላለን። እስኪ ትንሽ ላስብበትና ልመለስ ዶክተር። አዎ፣ ሐሙስ አለው ቀጠሮ ማሰት ትችላለች።

ያልሽኝን ሁሉ ድገም ይልኝ። ረሳሁት። ምንድን ነበር መጀመሪያ የማመጣው? እሺ ጸጋ፣ ጨርሰናል። የሰጠሽው ቃል ትክክል መሆኑን አንድ ጊዜ አንብቤና እዚህ ስምሽ ፊት ለፊት ላይ ትፈርሚያለሽ። ይቅርታ አንድ ጥያቄ መጠየቅ ይችላል ምናልባት ይቻላል ይቻላል ጠይቄ የምናውቀው ከሆነ እንመልሳለን አንድ ጊዜ ብቻ ሙሉ ቀንን ላናገረው ፈልጌ ነበር ሙሉ ቀን ሙሉ ቀን ጠላፊሽን የምትይው አዎ በጣም ላናገረው ፈልጋለሁ ስለዚህ ሁሉ የዚህኛው ስንሰራ ታይምስ

ለመኝታ ክፍልሽ ገብተሽ አትለማመጭም? እኛን እዚህ ከምታደነቁሪ ከምታደነቁሪን... አዴ ዴቭ ከምታደነቁሪን ከምታደነቁሪን፣ ለአርቲስቶችማ ክብር ይኖረን እንጂ። ከምታደነቁሪን አይባልም። ሙዚቃሽን ከምታንኮረቁሪን ለምን ይባላል።

ለሷ ጠፋሽ ተብሎ ማትሪክ ወድቅ ለሷ የሚጠቅመው ነገር አለ።

እሷ ማለት ህይወት ማለት ነው። ወላሂ እንክላሲቹ እኔ ብርቱካን፣ ተኝቶ ተኝቶ አሁን ተነሳ። ያ እየደረስን ነው፣ ምንም አይሆንም። እኔ የሚልሽ ፊቴ እንዴት ነው? ቆንጆ ነው ያለሽው ባለ ሳይ ምን ይላል? አማረባት ይላል ወይስ ምን ሆነ መጣች ይላል? እንኳን ደህና መጣሽ ነው የምልሽ። ታዲያ ፊትሽን እንደምትከባከብ ባልሽንም እንደገባከሽ ያጂ አ ሁለቱም ምን አይደል በደንብ ነው የምንከባከበው። በትንሹም በትልቁም ትዳርሽ ላይ ክፍተት አታምጪ። ደግሞ አትዋሽ። ለባልሽ ከዋሸሽው አላከበረችኝም ነው የምልሽ። አራኒያ ከባለ አሁን እኔ በጣም ባለጌ ነኝ። ቤቱ ክፍት ትቼ እኮ ነው የመጣው። አሁን ሴት ምን ይላል? ልጅ ያሰረው አላህ ያሰረው ልጁ ይረጋጋል። ይሄ ምን የሚሉት ዘመናዊነት ነው? ከጠላፊ ጋር ፍጥጫ። እኔ የሚገርምኝ አሁን እሱ ማናገር ምን አስፈልገ? ምን ይጠቅምሻል? ጋሽ፣ ከሷ አፍ መስማት የምፈልገው ብዙ ነገር አለ። መጠየቅ የምትፈልገው ጥያቄ አለ። እርግጠኛ ነሽ? ግን ጸጋ አበራ፣ ዝም ትላለህ። መቼ ዝም አልኩኝ ጸጋ። እኔንም ሆነ አክስትሽን ያሳሰበን ሰውዬው አደገኛ ሰው ነው፣ ሊጎዳሽ ይችላል ብለን። ፖሊስ ጣቢያ እኮ ነው ያለሁት፣ ደግሞ መርማሪ ፖሊሱ አብሮኛል፣ ምንም አያደርገኝ ቃልሽ ሰተሽ ጨርሰሻል። አርፈን ወደ ቤታችን እንሂድ። እደልሽ ለመነጋገር ያሁን ሰዓት ወል እሱም ቢሆን ተናገ ሌላ ቆርቶ ሌላሽ ውስጥ የሚቀር መጥፎ ነገር ቢናገርሽ ይጎዳሻል። ስለዚህ እስኪ ተመልከቱልኝ። በገዛጅ ሌላ ጦስ ማምጣት በቃ ታባትያት አይምሮ በቃ ልተመለሱ ጥያቄዎች ይኖሯታል። ተጠይቀውና በቃ ህሊና ይረፍ እንዴ ምንድን ነው እች ደግሞ የመቻ ሚስክር ምስክር ድንቢጥናት እንዴ ልጅቷ ወደ ገደል ስትገባ ዝም ብለሽ ታያታለሽ እንዴ? ወደ ገደል እንዳትገባ እንደመምከር ታደፋፍራታለሽ። ግድ የለሽም ታባ። አሁን እሱም ማናገር፣ ገደል መግባት ከሆነ ራሴ እንጂ ገደል እገባለሁ። ግን አናገረዋል። አይት ቦታን ስትሻ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ። እቲ እነሳሮን የተከተቡት ክትባት ማህጸን ካንሰር ነው? አይደለም፣ የማህጸን በር ካንሰር መከላከያ ክትባት ነው። እንዴት አወቅሽ አንቺዬ? አውቃለሁ ይህን የማየጋ በሆን ኖሮ ታስከትበኝ ነበር። ሆ እቴ፣ ክትባቱ መርፌ ነው አይደል? አዎ የመከላከያ ክትባት ነው። አሁን ወሬሽን ተሽ፣ የተበላ የተጣበትን አታነሳሽም እቴ። የማህፀን በር ካንሰር ያስሞታል እንዴ? ምን እንደሚያስሞት ልንገርሽ? ዝም ብሎ መለፍለፍ። አፍሽኮ ስራ አይፈታም። ምን አይነት አሳዳጊ ነ ምንድን ነው እሱ? ምንድን ነው ያረገሻት? ምንድን ነው እሱ? ምን ምን አይነት ቀዥቃዣ ልጅ ነች! ምላሳም ደነዝ፣ አንቺ አትነፋረቂ ቁጮይ፣ ሌላ አዲስ ይገዛልሻል። አንቺ ግን ከደሞች ላይ ስቆርጥልሽ ልክ ትገቢያለሽ። ኧረ እንደው ምን ዋን ያመጣብኝ! ይብስ ለምን ጠለፍ፣ አለምን እኔን አስገድደ አፌን አፍነ እጅን አስረህ ሚስት ብታደርገኝ ምን ደስታ ታገኛለህ? ሚስቴ ላድርግሽ ነበር እኮ ያልኩት። ሁሉን ነገር በባህላችን መሰረት ነው የፈጸምኩት። ፈቃደኛ ሆነሽ እኮ ጓደኛሞች ሆነን ነበር። እኔ ለሀገር መሳቂያ ማድረግ ምን ይጠቅምሻል? ማግባት እቼ መማን መፈለጌ መብት አይደለም? የትኛው ባህል፣ የትኛው ህግ የትኛው ፈጣሪ ነው አንተ የፈለግከውን ነገር ሁሉ በጉልበት እንድታገኝ ያደረገ? እኔ ደግሞ የአንተን ፍላጎት እንዳሟላ ይፈረደብኝ? የራሴ ምርጡ ያለኝ ሰው አይደለሁ። ምን አጎደልኩብሽ? የአንቺ ባለመሆን ምን ያንሰኛል? እስኪ ይህችን ብቻ መልሽልኝ። እኔስ ሀሳቤን ለመቀየር እንደ ኩዮቼ ሳልፈራና ሳልሸማቀቅ በነፃነት ለመኖር ምን ያንሰኛል? ለምን እፈራለሁ? ለምን ሁሉንም ሰው እፈራለሁ? ለምን እሸማቀቃለሁ? ለምን እንደ ጥፋተኛ እንቅልፋታለሁ? ለምን እቀጣለሁ? እኔ እኮ ነኝ የታሰርኩት፣ እኔ ነኝ እየተቀጣ ያለሁት። የታሰርከውና የተከሰስከውማ ፍላጎትን በጉልበት ለመፈጸም ስለሞከርክ ነው። ወንጀል መስራት የኔ ጥፋት አይደለም፣ ቅጣትም የኔ ጥፋት አይደለም። አሳሰርሽኝ እኮ ከዚህ በላይ ሲያንጠለጥሉኝ ማየት ነው የሚያስደስትሽ። የአንተ ወንጀል መስራት የኔ ጥፋት አይደለም። ቅመም ቅመም ቅመም። ታባቱ አይዳ ነው አንቺ። ቅመም ቅመም ሲጠርሻ ቤት እንደ ስራተሽ ምን ትሰለልሽ እዚህ ምንም ጭራሽ። ለምን አልተገረፉ ነው የሚያስለቅስሽ? አይደለም በይ እንባሽን ጥረጊና ኪችን ያስቀመጥኩሽ ሽንኩርት አለ ልጠሽ ክተፊ። የማይቆነጥጡት ሲቆጡት ያለቅሳላል።

እንዴት ሸሪውት፣ እንዴት አብረሽን እንሰራለው ብለሽን አነቃቅትሽ እንዴት ትጠፊያለሽ? በዛ ላይ ደግሞ ሙዚቃውን አብረሽን ተለማምደሽ እንዴት ትጠፊያለሽ? በቃ እኛ ተቀይመንሻል። ዝግጅቱ አይደለ፣ ዝግጅቱ እንዴት ነበረ? አብረሽን ላትሆኝ ነበር እን አብሬያቸውን አለው ብለሽ ያስጀምርሽል ማለት ነገሩኝ እንጂ ብዙ ተመልካች ነበር አይደለም። ሰው ወደደላችሁ በቀረባችሁትን ንገሩን። እስኪ አንቺ ንገሪን ነው ምትቻ እንኳን ትውይት ነው አብረን ተለማምደን ምንም ነገር ቢፈጠር አቀሪ ነበር። ቆይ ያጠፋ መጥፋት አለን። አረ የለም ምን ነገር የለም። እኔ ብዬ እኮ ነው። ከእናንተ ጋር እኮ አይገናኝም። በግል ጉዳይ እኮ ነው ነው ትንሽ ጊዜ ከራሴ ጋር ማሳለፍ ፈለኩኝ። ና ከዛ በቃ ቤት ተኛ። ሌላ ነገር እኮ የለውም። አይመስልም። ስራ ለቀሻል እንዴ? አላቀኩኝም። ምን ሆናችሁ ነው? በቃ ትንሽ ጊዜ ረፍት መውሰድ ፈልጌ ነው ያለት ጅ እንዴ? ውድድሩስ? በዚህ ሰዓት በጣም በምታስፈልግኝ ሰዓት እንዴት ረፍት ትወጫለሽ? እንደዚህ ስትፈልጉኝ ልቤ እንዴት በፍቅር እንደሚሞቅ ታውቃላችሁ። ግን ቤተሰቦቼ እኮ ነው የምትመስሉት። ይህንን ነገር ለቤተሰቦች እንኳን አልነገርኳቸው። ግን አሁን ትንሽ ሕክምና ላይ ነኝ። እሺ እና የተወሰነ ጊዜ አብረችው አልኖር፣ እሺ። እንዴት ሸሪቱ ባለፈው ሎሚ ለማማክቤ የሙት ዓመት የማህፀን በር ካንሰር ምርመራ እንድናደርግ አላደረገችም ነበር? እና በጣም ትንሽ ናት፣ ታክሞ መዳን የሚችል የካንሰር ምልክት ነው። እርግጥ ግን ቶሎ ደርሽበታለሁ። እሺ፣ አታስቡ። እና ትንሽ አንስያለች፣ ቀዶ ህክምናለች፣ እሷን አደርጋለሁ ማለት ነው። እንዴ፣ አይዟችሁ እንጂ ተው እንጂ መስተካከል የሚችል አይነት እኮ ነው ይመስላችሁ። የእናንተ ትርኢት ቀን ነበረ ውጤቱን የሰማሁት። ስለዚህ ከበደ እና ከፍቶ ስለነበረ እሱን ስሜት እንዳላጋባባችሁ ብዬን ነው የቀረችሽ። እና ልክ ህክምናዬ እንደደረስኩኝ ሎሚ፣ አንቺን ማመሰግንበት ትንሽ ድግስ አሰጋጃለሁ። ምክንያቱም ሎሚ አንቺ አንቺ ለኔ ህይወት መትረፍ ምክንያት ሆንሻል። እያንዳንዷ ሴት ቢያንስ በሁለት ዓመት አንዴ የማህፀን በር ካንሰር ምርመራ ማድረግ አለባት። እኛ ግን ይሄንን ብዙ አናስተውልም ሆነ አንቺ ልጅ ቀን ሙሉ በማልቀስ ብዛት እንባሽ ደርቆ በሞት ነው እንደፈለግሽው። በይ በይ ተነሽ፣ ልብስሽ ነው ያልሽ። እደውልላታለሁ፣ መጥታ ትወስድሻለች። እንዳመጣችሽ ዛሬ እዚህ ቤት አታድያት ብየው። እኔ እናቴ ጋር ነው መሄድ የምፈልገው። ትሄጃለሽ አልኩሻለን እንዴ! እዚህ ታመሽ አንድ ነገር ብትሆኝ ለሰው ዳንሽ እማየገውሰጅኝ አታላዝኝብኛው ያመጣችኛ ያክስቴ ናት። እሷ ጋር አይደለም፣ እማዬ ጋር ሊሄድ ቆይ እስኪ እንባውን ታይውና፣ ታዩና፣ ተረጋግተሽ አውሪ። ያመጣችሽ እናትሽ አይደለችም። እናትሽ ማን ናት? የት ነው ያለችው? እናትሽ እንጂ እናትሽ ሌላ ናት አለች። የት ነው ያለችው? ከሚከተሉት የማጸንበር ካንሰር መረጃዎች ትክክል የሆነ የትኛው ነው? ሀ ወላጆች እድሜያቸው ከ9-14 ዓመት ያሉ ሴት ልጆቻቸውን በማስከተብ ሊከላከሉት ይችላሉ። ለ የማጸንበር ካንሰር በጊዜ ከታወቀ የመታከም ዕድል ይኖሯል። ሐመሯ ቢያንስ በአመት አንድ ጊዜ የማፀንበር ካንሰር ምርመራ ማድረግ ይጠቅማል። መ ሁሉም መልስ ናቸው። ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን ያጋሩን።